ዛሬ እኛ በከተማ በሰላም ኖረን ወይም በሰላም ወጥተን እየገባን ሊሆን ይችላል። አምልኮችን አምልኮቻችንን እየፈጸምን ሊሆን ይችላል። ነገር ግን በዚህ ሰዓት ባሉበት ሆኖ በተለይ በኦሮሚያ ክልል ላይ ያሉ ምዕመናን ዛሬ ሙቱ ነገር የመሞቻ ቀናቸውን እየቆጠሩ ብዙዎች አለ። ስለዚህ እኛ ለነዚህ ንጹሐን ለነዚህ ክርስቲያን ወንድሞቻችን አባት እናቶቻችን ድምፅ ልንሆን ይገባል። አዎ አሁን ላይ እየተደረገ ባለው ጩኸት እግዚአብሔር ይመስገን የተለያዩ የውጭ ሚዲያዎችም ሆነ ውጭ ላይ ያሉ ኢንፍሉዌንሰሮች ተጽዕኖ ፈጣሪ የሆኑ ሰዎች የተለያዩ የአህት አብያተ ክርስቲያናት ወንድሞቻችንም ድምፆቻችን እያሰሙ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሞት ይቁም፣ ጄኖሳይድ ይቁም እያሉ ነው። ከዛ ባሻገርም እዚህ ሀገር ያሉ ራሱ በጣም ንጹህ የሆኑ በኢትዮጵያዊነታቸው እና በሰብአዊነታቸው የሚያምኑ ሙስሊም ቤት ወንድሞቻችን ራሱ ለእኛ ድምፅ የሆኑ ነው እና እናመሰግናለን። በእርግጥ ዋሃቢያ ሙስሊም ይገለናል፣ ያሳድናል፣ ያርደናል። ደግሞ ንጹሃን የሆኑ ሙስሊሙ ወንድሞቻችን ደግሞ ለእኛ ድምፅ የሆኑ ነው። ከነዚህ ወንድሞቻችን ጋር ሆነን ለነሱም ለእኛም የሚተበጀውን ሀገር ለመገንባት እኛ አሁንም ድምፃችን ልናሰማ ይገባል። መንግስት፣ እውነት ነው ድምፃችን እየሰማ አይደለም። ነገር ግን አሁንም ቢያንስ ዓለም የዓለም ህዝብ የእኛም ቤተ ክርስቲያን የኦርቶዶክሳውያን ስደት፣ የኦርቶዶክሳውያን ሞት ሊሰማ ሊገነዘብ ይገባል። አሁን ዘመኑ የማህበራዊ ሚዲያ ነው። ስለዚህ ባለው ማህበራዊ ሚዲያ ሁሉ ባገኘነው አጋጣሚ ሁሉ በተለያዩ ቋንቋዎች በምንችላቸው ቋንቋዎች ሁሉ ለዓለም ድምፃችን ልናሰማ ይገባል። ለጊዜው ጮኸን የምናቀውም ሳይሆን ሁልጊዜ ጊዜ ስለ ቤተ ክርስቲያን ስደት ልናወራ ይገባል። አዎ የኛ ቤተ ክርስቲያን በዚህ ዘመን ያለችው በስደት ላይ ናት፣ በመከራ ላይ ናት። ቤተ ክርስቲያን ስንልኛ መላ ኢትዮጵያ መበጥበጥ አያስፈልግም። አንዲት ቤተ ክርስቲያን በአንዲት ቀበሌ ውስጥ ያለች ቤተ ክርስቲያን ምእመናን መከራና ሞት ስደት የቤተ ክርስቲያኒቷ ስደትና መከራ ነው። ቤተ ክርስቲያን ማለት የሁላችን እክልክል፣ ሳትባል የክርስቶስ አካላት እስከሆነም ድረስ ማንኛውም ወገናችን ሲነካ እኛን እየተነካ ነው ማለት ነው። ስለዚህ ቤተክርስቲያን ህብረታዊ ናትና በህብረት ነው ሁሉ ነገራችን። ጥቃታችን ሁሉ ሊሰማ ይገባል። እንዲሁም በሙስሊም ወገኖች በኩል እየተደረጉ ያሉ ግድያዎች ይኖራሉ። ስለ እነሱ ልንጮህ ይገባል። እንደ ዜጋ ገብተን ልንመጣ ወተን ልንገባ ያስፈልጋል ይሄ መንግስት ቀዳማዊ የሆነ ስራው ነው። መንግስት ይህንን ስራ ማይሰራ ከሆነ እኮ ስልጣኑ ምን ልልቅ ይገባል? ምን ያደርጋል? በየወረዳውና በየቀበሌው ያሉ የመንግስት ሹማምንት ባለስልጣናት የዜጎችንና የቀበሌውን፣ የወረዳውን፣ የዞኑ ነዋሪ ደህንነቱን የማይጠብቁ ከሆነ በህዝብ ታክስ በተገኘ ደሞዝ እየኖሩ እነሱ ተንደላቀው ልጆቻቸውን እያስተማሩ እኛ ግን ገና ሕፃንነታቸው፣ እናታቸው ሞታ እግራቸው ደግሞ ከሞት ተርፎ እግራቸውን የተቆረጡ ክርስቲያኖች ያሉበት ሀገር ናት ኢትዮጵያ። በጣም የሚያሳዝን ነው። ይሄን ነገር ወደ ራሳችን ናምጠስትኝ የእኛ ልጆች የእኛ ወንድም ቤቶች እናቶቻችን እንደዚህ አይነት መከራ ቢደርስባችሁ ምንድን ነው የምንለው? ስለዚህ አሁንም የትም ቦታ ላይ የሚፈጸም የክርስቲያኖች ጥቃት፣ የክርስቲያኖች ሞት፣ የክርስቲያኖች መከራ፣ የቤተ ክርስቲያን ስደት የኔ ነው የሁላችንም ነው እና ድምፃችን ለዓለም እናሰማ። ሁላችንም እንጩ። እግዚአብሔር ደግሞ ለህዝቡ የሚራራ ህዝቡን የሚያከብር ስለ ህዝቡ የሚገደው ሰው እስኪመጣ ድረስ ጩኸታችን ሊቀጥል ይገባል። አርመን ላይ ያሉ ተላ አባቶች፣ ፓትሪያርኮች በሚዲያ ወጥቶ ስለ ክርስቲያኖች ሞት እየጮሁ እንዳሉ የእኛ አባቶች መቼ እንደሚጮሁ አናቅም። ጥቂቶች በየአውደ ምረቱ መጮህ አይደለም እንደ ቤተ ክርስቲያን ለዓለም ሚዲያ ድምፃቸውን ሊያሰሙ ይገባል። ይህን ደግሞ አባቶችን የሚታገኙ በየተገኘ አጋጣሚ ለአባቶች ማድረስ አለባቸው። እየሞቱ ክርስቲያኖችን መኖር የለባቸው ይሄ ሞት ሊበቃ ይገባል፣ ሊበቃ ይገባል። ቤተ ክርስቲያን ልታርፍ ይገባል። ቤተ ክርስቲያን ማረፍ አልቻለችም። ስለዚህ ሁላችንም ድምፃችን እናሰማ። አመሰግናለሁ።